የተመልካች እርግማና የሩታ እንባ እንግዲህ ጠባ። ትልም ልስቅ ነበረ። እሳቄን ይዤው ነው። ቤተሰቡ ነቴ ነው ምላችሁ እኔ በጣም አይሳሳትም እናንተ ዝሙተኞች፣ ወደ አይሳሳትም ነው ብላችሁ። ይሄ ምልክት ናት። ደግሞ እመቤት ይደረሽልኝ ትላለች። የት ታውቂያትና? እመቤት ምናምን የምታውቂ ቢሆን ኖሮ በአደባባይ ዝሙት ትሰሪ ነበረ። ለማንኛውም ውድ ቤተሰቦቼ፣ እናልቃሻው እነ ዝሙተኞች እንግዲህ ተገልብጦባቸው ነበረ። እኔ አልሰራም ብዬ ነበረ፣ ነገር ግን ይህንማ ወደ ዋላለድም የምሬ ሄደ ብላችሁ እኔ የምስቀው እኔ አይ አይኔ ስናደ መኪናው ቁመቆስ ከመጨረሻ ማለት ነው። መኪናው ሳይወጣ ቪዲዮ አለቀው ደኔነው ናቸው። መኪናው ሳይወጣ አብርሃም እንኳን ለቤተሰቦችህና ላልተወለደ ልጅህ አተረፋ። ያቺ ግን ሰባተኛ ሰማይ ብትላክልን ደስ ይለን ነበረ። ነገር ግን እኮ አንተም ጥፋት አለብህ ማለት ነው። ሰላም አለይኩም ወራህመቱላሂ በረካቱ። እንደ የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሊደናናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እናንተ እኛ እንደዛ ይሄ ነገር ሲመጣ እንሰራለን። ቤተሰብ እውነቴን ነው የምላችሁ እኔ ምስከው ሞት ተመኝቼ ወለ ነገር መጥፎ ነገር ተመኝቼ አይደለም። የሰውኩበት የራሴ ምክንያት አለኝ። የተመልካች እርግማንና የሩታ እንባ ጠባት ልም ማለት ነው። ትላንትና እንደው የአባቴ አምላክ ድፍት ያደርግሽ ብዬ ረግሚያት ነበር። እርግማሌ ደረሰ መሰለኝ እንደው በደፋሽ ሚደፋ ነገድ አንቺማ በአብርሃም መኪና ሳይሆን ሕይወትሽ እንዲሁ መንገድ ላይ መጥፋት አለበት። እና ጥፋትም ደግሞ አለበት አብርሃም ታውቃላችሁ። የቱ ጋ ነው አትልም። እሱ ነው እየፖሰታት ያለው እሱ ነው በመኪናው ይዟት እየዞረ ያለው እንጂ እሷ አይደለችም። ባይዘ ወይ ማለት ነው እኔ ሳስበው። አሁን ላይ የምሬን ነው የምላችሁ፣ ጥፋት የቱ ጋ ነው ያለው? አብርሃም ጋ ነው ያለው። በጠቅላላ ጥፋቱ እሱ ጋ ነው ያለው። እሷ ስትለጣጥፈበት ማብረር ይችላል። ሌላ ደግሞ በራሱ ኢንስታግራም እና በራሱ ቲክቶክ አይፖስታትም ነበረ? ለምን ይሄ ያደረገ እናንተ ከብቶች ማለት እናንተ ሁለት ከብት ከብት ራሱ እኮ አይገልጻችሁም እኮ እናንተ ከብት ራሱ ማለት ነው። እናንተ የምንድን ነው የሚሸጥበት ሀገር አለ? የሆነ ከብት ተወስደው እነሱ ናቸው የሆነች እና መኪናወል አልወጣም ብሎ እንግዲህ ተለዝጉ ቁጭ አለ፣ አልወጣም ንቅንቅ አይደለም። ግን እኳ አላሳዩንም እኮ ቤተሰብ አላሳዩንም፣ ወደ ካሜራው አላዞሩትም ማለት ነው። ለልጅህ እንኳን አተረፈህ አንተ። ግን እሷ በአንድ ጎን ራሱ ተቀምጣ ቢሆን እንደምንም ብለው የሆነ ምልክት ቢያሳያት ማለት ነው፣ የሆነ ምልክት ቢያሳያት ደስ ይለን ነበረ። በነገራችን ላይ ምልክት ነው እያሳያችው። እናንተ ዝሙተኞች፣ እናንተ ወራዶች፣ ቅሌታሞች ጭራሽ ተዝረክርካችሁ ተዝረክርካችሁ። በነገራችን ላይ ማለት ነው ቤተሰብ አንድ ነገር ልንገራችሁና እና ቤተሰቦቹም እንደዚህ ናቸው እንደዚህ ናቸው የምትሉ ልጆች አላችሁ። እና ቤተሰቦቹን አምጾ ሊሆን ይችላል አንደኛ። ሁለተኛ ደግሞ ቤተሰቦቹ ለሩታ በጣም ልዩ ቦታ አላቸው ማለት ነው። ይሄንን ደግሞ በውስጥ መስመር የምናውቀው ነገር ነው። ይሄ እንዲ እሷን አልጨምራትም። ሩታዬ ግን በቃ ለእሷ ልዩ ቦታ እንዳላቸው እኛ በውስጥም ራሱ እናውቃለን ማለት ነው። ለሩታዬ በተለይ አብሶ ጋሽዬ ማለት ነው ነው እና ሁላቸውም ለሩታ ልዩ ቦታ አላቸው። ባይ ዘ ወይ ባይሆን የሩታ ቤተሰብ ለአብርሃም ልክ የሩታ የአብርሃም ቤተሰብ ሩታን እንደሚወዳት የሩታ ቤተሰብ አብርሃምን አይወዱትም፣ ሲጀመር ሊወዱቱም አይችሉም። ገባችሁ አይደለ? አይወዱትም፣ ሊወድቱም አይችሉም። ለምን አልወደድኩም አልወደዳችሁም እራሱ አይባሉ። ምክንያቱም የሚያደርገው ነገር መጥፎ ነገር ስለሆነ ማለት ነው። የሚሰራው ስራ መጥፎ ስራ ስለሆነ በየትኛውም ሰው ሊወደድ አይችልም። ይሄ እኮ በማህበረሰብም ሆን በሀገርም ሆን በተመልካች ሆን በጎረቤት ሆን በዘመድም እኮ የሚያስጠላ ስራ ነው እየሰራ ያለው። እኔ ምን እንደነካው አለቅም። እውነት ለመናገር ከሰው በላይ እሆናለሁ ብለህም ሊሆን ይችላል። ይህን አክል ሰርች ያገኛለሁ ብለህም ሊሆን ይችላል። ነገር ግን እነሱም ያው ተመካክረው ነው የሚሰሩ ብያቸዋለሁ። ብዙ ሰዎች ግን አታምኖ ማለት ነውና አታምኖም ነበረ። ለማንኛውም ስለት የምታስገቡ ትኖራላቸው እንደዛ ተሽከርካሪ እኔ በሞት አታስገቡ። ለእውነት ነው ሞት አትመኝም። እኔ አልተመኘሁም። ሳኮኝ ጋይስ ያሳቀኝ የራሴ ነገር ስላለለ ምልክትም ስላሳያቸው ደስ ብሎኛል። አዎ ምልክት ያሳያቸው እኔ ግን እሷ የሆነ ቦታ ቢነካት ደስ ይለኝ ነበረ። አብሶ ማለት ነው እኔ ሞት ተመኝቼ ሳይሆን ምልክት ያሳየው አንድ ሰው ከዛ በኋላ ፈጣሪውን ያስታውሳል። አሁን እሷ ዛሬ ምን አለች? ወይ ማቤት ደራሽልኝ ማሞ ወልደ መንፈስ ቅዱስ አለሽ ማለት ነው። ከሰማቻችሁ ከሆነ እመቤቴ ደረሽልኝ አለች አይደለ? ዝሙት ስትሰራ እኮ ፈጣሪዋን አልፈራችም። ባለ ትዳር ወንድ ላይ ስትንጠለጠል እኮ ፈጣሪዋን አልፈራችም አልጠራችም፣ አይደለ? ዛሬ ግን ይሄ ነገር ሲደርስበት ምን አደረገች? ፈጣሪዋን፣ አማላክቶቹን በጠቅላላ ጠራቻቸው ማለት ነው። ዝፍዝፍ ውዝፍ። ለነገሩ አንቺ ዝፍዝፍ ስለሆንሽ የሚፈልግሽ ስለሌለ ይመስለኛል እሱም ላይ የተለጠፍሽው፣ ያው እሱም አይፈልግሽም። በነገራችን ላይ ቤተሰብ ይቅርታ ያደርጉልኝና ያው አብርሃምም እኮ አይፈልጋትም። የምር አይፈልጋትም እኮ አብርሃም እና ሩታም ደግሞ ያው እኔ ተለያይተዋል። ለምን ያልተለያዩ? ምን እኛን ነው የሚያበሳጩት? ግን አብርሃም ሩታ ማለት ነው ይለአን ስተፈ ለይለው አንሸክሌት አይደለሽም። የእኔ ውድ ነገር ውለጅ በሰላም ወልደሽ ለማየት ያብቃን። ሁነት ለመናገር አሁን ቀናት ነው የቀረት። ቤተሰብ ትንሽ እየቀናት ነው የቀረት እና በሰላም ውለጂ። እኛ እኮ መተሽ አንቺ እራስዎ አንጀት አረሳረስ ቪዲዮ ብትሰሪልን ከቤተሰብ ጋር ብትመጪ ከሌሎች ጓደኞችሽ ጋር እራሱ ተጨምረሽ ብትሰሪ እና ብትለቂ እኮ ደስ ይለን ነበረ። እሱ እኮ ይኸው ከዚች ዝሙተኛ ጋር እየመጣ ተመልካቾች፣ ያንቺ ኦዲንሶች ማለት ነው እርርድብን ቅጥል እያደረገ ነው። ታዲያ አንቺ ምን ትሰሪያለሽ? ያንቺ ኦዲንሶች አያሳዝኑሽም እንዴ? ልታዝኚ ይገባል። የምሬ ነው የምልሽ። አለበለዚያ እኮ ጣል እናደርግልሻለን። አለበለዚያ ደግሞ ነይ ማለት ነው። እና ውድ ቤተሰቦች፣ እውነት ለመናገር ዛሬ ምልክት ነው ያሳያቸው ብዬ አስባለሁ። ምክንያቱም ካያችሁት ከሆነ ቪዲዮ አሁን ለምሳሌ አውቀው ነው እንዳይባል ቪዲዮ እስከ መጨረሻ ድረስ ቦሬ ነው ያለቀው። መኪናም ሳይወጣ እዛው ጋር ሌላ ሰው ጋር ደውላል ሌላ መኪና እንዲመጣልን ምናምን እያሉ ነበረ ማለት ነው። እና አብርሃም ተጸጽተ ወደ ፈጣሪህን ተመለሰው። እውነት ነው ምልህ ወደ ፈጣሪህን ተመለሰና እርጉዝ ሚስትህን ተንከባከብ። ልጅህን ማለት ልጅህን የሚያዩ ጥሩ ቪዲዮ ፖስት፣ እንጂ እንደዚ የወረድና የዘቀጠ ቪዲዮ አትፖስት። እውነት ነው ምልህ በዘር ማንዘረህ የሌለ ቪዲዮ እኮ ነው እየሰራ ያለው። ዘር ማንዘሮች፣ ዘመድ አዝመዶች የማይሰሩት ቪዲዮ እኮ ነው እየሰራ ያለው ማለት ነው። ፈጣሪ እንግዲህ የስራችን ይስጣችሁ ምልክቱን ያሳያችሁና ወደ ራሳችሁ ይመልሳችሁ፣ ነው ምለው ማለት ነው እና የአማልክቶች እሱ አልጠራም። እናንተ አንተ ድፍድፍ የሆንክ ሰውዬ ማለት ነው። ለምንድነው ፈጣሪህን ያልጠራ? ያው አንተ ክደሃል ማለት ነው። ክደሃል እውነት ምክንያቱም ሚስትህን ተተ እርጉዝ ሚስትህን ፈጣሪ ፈጣሪህን ብትፈራ ኖሮ ከዚህ ቻለ ለሌጋ አሻሺ ገዳሚ አትልም ነበረ። ስለዚህ መጥራት አትችልም መሰለኝ ሳስበው ማለት ነው። እና እሷ ያው ጠራቻቸው ጠራቻቸው ባታምንባቸውም ጠራቻቸው ማለት ነው። እንዴ እንዴ! ሰው ዝሙት ሲሰራ ፈጣሪውን ያላፈረ ፈጣሪውን ያልፈራ፣ ፈጣሪ ወይ ትግስቱን ስጠኝ። ለማንኛውም ውድ ቤተሰቦች እንግዲህ ዛሬ ከርቸሌ ገብተው ነበረ፣ ተርፏል። ለማንኛውም ተርፏል፣ እንኳን አተረፈ እንኳን አተረፈህ ልበል እንጂ አንተ ተንከሲስ ማለት ነው። አሳልፈን ራሱ አንሰጥህም የምንለው በመጥፎ ነገር እንጂ ማለት ነው። በሌላ መጥፎ ስራህን ግን እያጋለጥን እንሄዳለን እንጂ እንደ በፊቱ ለባደ አሳልፈን አንሰጥም አንልም፣ የራሱ ጉዳይ። ከአሁን በኋላ እንከራከርልህም እውነቴን ነው የምልህ። ነገር ግን በሞት ነገር ግን እንትን አንልም። ግን ምልክቱን ያሳያችሁ ያሳያችሁ። ሚስትህ ልትወልድ ቀናት የቀራትን ቤት ቁጭ አድርገ ከዚች ጋሻሽ ገዳሜ ይሄው እና ውድ ቤተሰቦች ለማንኛውም፣ ያው እዛ ይደሩ ቆመው ይደሩ ይመለሱ አውቀው ታሪክ የለም፣ ግን መኪናው እዛው ጋር ቆሞ አልወጣም ማለት ነው። እና ያልቀበት ዛሬም እኮ እናንተ ዛሬ ስትጨፍር እኮ ለዘፍኖላት ነው መሰለኝ ፖሰታት፣ እንደው ጨጓራ እኮ ነው የሚመልጠው ማለት ነው የሚልጠው አጓራ እዚህ ጋር ደግሞ ያው አይታዩም በደንብ ቪዲዮ ባያስገባሁት እራሱ በደንብ አይታዩም። ሁለቱም እዛ ውስጥ ላይ ስላሉ ነው። እንደው እናንተ ባላያችሁ እራሱ ደስ ይለኛል ማለት ባላያችሁ እኔ ደስ የሚለኝ ነገር። ሰብስክራይብ አላደረኳቸም ይብላኝ። ሰብስክራይብ አድርጋችሁ ላይ እያደረጋችሁ ለምትከታተሏት እቺ አለሌ ሸርሙጣም ሴት የምትከታተሉ ማለት ነው። ስተፈሩላ መጥፎ ንግግር ተናገርኩኝ። ለማንኛውም ውድ ቤተሰቦች እናልቃሻው እነዚ ሙተኞች ያው የመኪና አደጋ ደረሰባቸው። ላችኋለሁ ደግሞ ጭንቅላታቸ አያየዛችሁስ? እኔ አሰራልህ አለው። ከተበላሸበት ችግር የለውም አላለችም። በምንሽ ነው የምታሰሪው? ምንሽ እየቸረቸርሽ ምንሽ እየሸጥሽ ነው መኪናውን የምታሰሪለት? ይህ የተሰበረ መኪና ማለት ነው። በምንሽን ነው የምታሰሪለት? ምንሽ እየሸጥሽ ለማንኛውም ውድ ቤተሰቦች እኔ ክፉ አልመኝም፣ ግን ምልክቱ እንኳን ማሳያቸው ማለት ነው። እሱ ግን ለልጁ እንኳን እንኳን አተርፈው ለማንኛውም ውድ ቤተሰቦች የማያላችሁበት ሰላም ሁኑልኝ።